ሁልጊዜም ታሳቢ መደረግ አለበት። ኖርማል ፐርሰኖች አሉ፣ ዲሰብል ፐርሰኖች አሉ። ማለት አካል ጉዳተኞችን ታሳቢ ያደረገ ልክ በምትመለከቱት መልኩ ራምፕ ታሳቢ ተደርጓል። አልሐምዱሊላ መስጅዱ ቤዝመንት ያለው ከዛ በኋላ ጂ ፕላስ ቱ ያለው ጅሁድ ሙባረካ ነው። ይሄ በጣም እኔ እዚህ ቦታ ይደርሳል ብዬ አልጠበኩም። ይሄንን ከዚህ በፊት መጥቻ አይቼዋለሁ። ባዶ ነበር፣ ክፍትፍት ነበረ። ታስታውሳለህ? ሙሉ በሙሉ ኦልሞስት ለወንዶች መስገጃ ነው የታሰበው። እስከ 1500 ሰጋጆችን ያስተናግዳል ተብሎ ነው የሚታሰበው። ሁለት ቲዩሽ የሆነ 58 ላይ ቆሞ ያለውን ሚናራዎች ያሉት መስጂድ ባያልቅም፣ የጀመራችሁት እንዳለቀ ቁጠሩት። እዚህ ላይ ካደረሳችሁት መን ሰነ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን አሚለ ቢሃ ኢላ የውሚል ቂያማ። ጂፕላስቱ ተሰርቶ የመጨረሻ ጣራ ስራ ላይ እየተሰራ ነው።

ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ አለይሂ ወሰለም። ይህ እጅግ በጣም ሩቅ ከዋና ከተማ ሩቅ በ652 ኪሎ ላይ የሚገኘው በቤኒሸንጉል ጉሙዝ የሂዳሴ ዋና ከተማ አሶሳ ከተማ ላይ የሚገኝ የኢማሙ ማሊክ መስጅድ ሰለፊያ ይሆናል። እንግዲህ ይሄ ፕሮጀክት የሚገኘው በቤንቻንጉል ጉሙዝ ክልል በአሶሳ ከተማ የሚገኝ የመስጊድ ግንባታ ፕሮጀክት ነው። ይሄ መስጊድ ግንባታ ፕሮጀክት አካባቢው ላይ ኦልሞስት የሙስሊሞች አካባቢ እንደመሆኑ ከፍተኛ የሙስሊሞች ቁጥር ስላለ ለዛ የሚመጥን እንዲሁም ለወደፊቱ ደግሞ ከተማችንም ክልላችንም የህዳሴ ግድብ መገኛ እንደመሆኑ ብዙ ሙስሊሞች ወንድሞቻችን ሲመጡ የሚሰግዱበት ቦታ ይታሰባልና ከዛ አንጻር በጣም ስኮፑ ሰፋ ያለ የግንባታ ፕሮጀክት ነው ማለት ነው። በኒሸንጉል ማለት አጠቃላይ ሙሉ በሙሉ ሙስሊሞች ናቸው። ወላኪን የሚያሳዝነው እንደዛም ሆኖ በከተማዊቱ ውስጥ አንድ ህዝበ ሙስሊሙን የሚመስል መስጅድ አንድ እንኳን የለም። አንድ ሚናራ የሚታይበት ቦታ የለም። ስለዚህ የኢማሙ ማሊክ መስጅድ ወይም መሰለፊያ ይህን የመሰለ በአይነቱ ልዩ የሆነ ግንባታ ለመገንባት ተነስቶ የዛሬ ሶስት አራት ዓመት ጀምረዋል። አጠቃላይ ይሄ ህንፃ ይሄ መስጊድ የሚያርፈው ወደ 1042 ሜትር ስኩዌር ካሬ ላይ ነው የሚያርፈው 1042 ካሬ ላይ አካባቢ ያርፋል። ቤዝመንት ፕላስ ጂ ፕላስ ቱ የሆነ ግንባታ ፕሮጀክት ነው ማለት ነው። ቤዝመንት ጂ ፕላስ ት የሆነ ግንባታ ፕሮጀክት ነው። እንግዲህ በዚህ መስኪድ ላይ አፕሮክሲሜትሊ አጠቃላይ በእያንዳንዱ ፍሎር ላይ አድርገን እስከ ስድስት ሺህ ሰዎችን ሊያስተናግድ እንዲችል ታሳቢ አድርገን ነው የሰራ ነው። እንግዲህ እያንዳንዱን ስናካፍለው ቤዝመንቱ የምንጠቀመው ቤዚካሊ ለሴቶች መስከጃ ቦታ እስከ አንድ ሺህ ሴቶችን ያስተናግዳል። ከዛ ደግሞ በእሱ ጋር ደግሞ ሴቶች ጋር ተያይዞ የሴቶች ላይብረሪ። እዛው ተዘጋይቷል የሴቶች ላይብራሪ በሁለት መልኩ ከፍለን እንመለከተው እንችላለን። አንደኛው ሀርድ ኮፒ ያለበት ላይብራሪ ነው ሁለተኛው ዲጂታል ላይብረሪ ታሳቢ ተደርጓል ማለት ነው የነሱ ወዱ ማድረጊያ እንደዚሁ ተሳሳባል እንዲሁም ከዚህ ከሴቶቹ እንቅስቃሴ ባሻገር ደግሞ ለወንዶች ኦልሞስት 120 ወንዶችን ወዱ የሚያስደርግ ቤዝመንት ስፔስ ነው ከስር የምናገኘው ማለት ነው አልহামዱሊላ መስጂዱ ቤዝመንት ያለው ከዛ በኋላ ጂ ፕላስ ቱ ያለው በአይነቱ ልዩ የሆነ ምናልባት በኢትዮጵያ አንደኛ ብልዬ የምገምተው ሁለት ቲዎሽ የሆነ 58 ሜትር ላይ ቆሞ ያለውን ሚናራዎች ያሉት መስጅድ ነው። ሁልጊዜም ታሳቢ መደረግ አለበት፣ ኖርማል ፐርሰኖች አሉ፣ ዲሰብል ፐርሰኖች አሉ። ማለት አካል ጉዳተኞችን ታሳቢ ያደረገ ልክ በምትመለከቱት መልኩ ራምፕ ታሳቢ ተደርጓል፣ ደረጃዎቹ ተደርጓል። እና ይሄ ፍሎር ይሄ ግራውንድ ፍሎር ሙሉ በሙሉ ኦልሞስት ለወንዶች መስከጃ ነው የታሰበው። እስከ 1500 ሰጋጆችን ያስተናግዳል ተብሎ ነው የሚታሰበው። በዚህ ወለል ላይ የምናገኘው ከመስከጃነት ባሻገር ሶስት ፋንክሽኖች አሉ፣ ወይም ሶስት መገልገያ ክፍሎች አሉ። አንደኛው በሚህራቡ እዛ ፊትለፊት አካባቢ ላይ የጀናዛ ማጠቢያ ክፍል አለው። ጀናዛ ማጠቢያ ክፍል በሁለት መልኩ ከፍለን ነው ዲዛይን ያደረግነው ማጠቢያ ክፍል አለ አጠገቡ ደግሞ ማድረቂያ ክፍል አለ ማለት ነው ከዛ በኋላ ያው ይሰገድበታል ይሸኛል የሱ መግቢያ በራሱ የተለየ ኢንትራንስ ነው ያለው ማለት ነው የጀናዛ መግቢያ በየጊዜው በየአመቱ በየወሩ ጀማዓውን እያጨናነቅን ህዝብ ላይ ብር ሰብስበናል። እዚህ ደረጃ ላይ ደርሰናል አሁን በአሁኑ ሰዓት ይሄ መስጂድ የሚገኘው የሚገርመው በጂ ፕላስ ቱ ተሰርቶ የመጨረሻ ጣራ ስራ ላይ እየተሰራ ነው። ሰማኒያ ካሪ አካባቢ ኦፕን ዳውን መሀል ላይ እናገኛለን። እዛ ላይ አጠቃላይ ወንዶች የሚሰግዱበት ክፍል ነው። እዚህ ላይ ጂፕላስ ዋን ላይ ከመስገጃነት ባሻገር የምናገኘው ቦታ ምንድን ነው? የእንግዳ ማረፊያ ክፍል አለው እንግዲህ የተለያየ ዱዓቶች ይመጣሉ። የተለያየ መሻይኾች ከተለያየ ዓለም ይመጣሉ። ኢንሻአላህ የሚታሰበው በጣም በሰፊው ስለሆነ ማለት ነው፣ ኢንተርናሽናል ስላሰብ ነው። እንግዶች ሲመጡ በሁለት መልኩ ያርፋሉ። አንዳንዶቹ በስቱዲዮ መልኩ እዛው ላይ ማረፊያ ክፍል አላቸው አልጋ አላቸው። እዛው ውዱ ማድረጊያ ሻውር ያለው ማለት ነው አንድ ክላስ ላይ ፕሮቫይድ ተደርጓል። ኢን ኬዝ ደግሞ እንደ ፋሚሊ የሚመጣ ከልጆች ጋር የሚመጣ ሰው ካለ ደሞ ከቤተሰብ ጋር የሚመጣ ሰው ካለ ደግሞ እንደዚሁ ሊቪንግ ሩም ወይም ሳሎን ከመኝታው ጋር ደግሞ እንደዚሁ ታሳቢ ተደርጓል ማለት። ስለዚህ ገስት በየትኛው ማለት ሲመጣ በደንብ አድርገን መጥቀበል የምንችልበት የእንግዳ ማረፊያዎች ታሳቢ ተደርጓል ማለት ነው። ከዛ የመጨረሻው ፍሎር ሁለተኛው ፍሎር ኦልሞስት መስገጃ እንዳለ ሆኖ በዋናነት የምንጠቀመው እሱን ለስብሰባ አዳራሽ ነው። ይሄ ስብሰባ አዳራሽ ኦልሞስት ወደ 220 ካሬ አካባቢ ነው፤ አጠቃላይ ደረጃውን የጠበቀ ስፒከር ያለው የወንዶች የሴቶች በስነስርዓት የተዘጋጀለት። ይሄ የምትመለከቱት ደረጃ በዚህ በኩል ያለው እና ይሄኛው እስከ ስብሰባ አዳራሽ ይወስደናል። ሴቶችም ከቤዝመንት አንስቶ እስከ ላይ ድረስ ሙሓደራ ሲኖር የደዕዋ የቁርአን ውድድሮችና መሰል ፕሮግራሞች ሲኖሩ ያለምንም እክትላጥ በራሳቸው መንገድ ይገባሉ፣ በራሳቸው ደረጃ ይወጣሉ፣ እላይ ድረስ ይደርሳሉ። ስብሰባ አዳራሽ ብዙ ጊዜ ሲሰራ ሰዎች ከላይ ወርደው ታች ነው ሽንት የሚጠቀሙት፣ ወር እንደዚህ መጸዳዳት የሚጠቀሙት ማለት ነው። እንዲሁም ወዱ ማድረጊያ የሚጠቀሙት፣ ያንን ለመቅረፍ እዛው ስብሰባ አዳራሽ ጋር የወዱ ማድረጊያ አለው። ህማማት ወይም ሽንትቤቶችም እንደዚ ታሳቢ ተደርጎለታል ማለት ነው። ትልቁ ስብሰባ አዳራሽ በዚህ መልኩ የሚገለጽ ነው። ሌላ ደግሞ የኮሚቴ ሚኒ ሚቲንግ ሀል የምትባል ደግሞ እንደዚሁ ታሳቢ ተደርጋለች። እሷም ታሳቢ ተደርጎ ከዛ በኋላ ያሉ ስፔቶች በአጠቃላይ ለወንዶች ላይብረሪ ናቸው። ቅድም ስናነሳ ሴቶች ላይብረሪ ቤዝመንት ላይ አስቀምጣ የወንዶች ደግሞ የመጨረሻው ወለል ጂ ፕላስ ቱ ላይ ተሰርቶ ይገኛል ማለት ነው። ቆርቆሮ ብቻ ሳይሆን ብረት ብቻ ሳይሆን እንግዲህ እንደምታዩት ሁሉንም ቦሎኬት ስራ ይቀራናል። የበሮች ስራ ይቀራናል። አለሙኒየም ይቀራናል። የግላስ ስራ ይቀራናል። አጠቃላይ ፊኒሽንግ የሚናራው በየስምንት ሜትሩ አንዳንድ ሚሊየን ነው የሚፈልገው። በየስምንት ሜትር አንድ ሚሊየን ብር ነው የሚፈልገው። ስምንት ሜትር ሁለቱንም ከፍ ለማድረግ አንድ ሚሊየን ነው የሚያስፈልገን። ይሄ ሁሉ ብር ያስፈልገናል። እነዚህ ሁለት ሚናራዎች መጀመሪያም ዲዛይን ሲደረግ በዚህ በምዕራብ ኢትዮጵያ ትልቅ የሚጠቀስ እንግዲህ ቤንሻንጉል ኦልሞስት ሙስሊሞች አካባቢ እንደመሆኑ እንደ ምዕራብ ኢትዮጵያ የሚጠቀስ ጠቀለል ስናደርገው ደግሞ እንደ ኢትዮጵያም ፊገር የሆነ መስጊድ እንዲሆን ታሳቢ ተደርጎ ነው የተዘጋጀው። እስከ 58 ሜትር ድረስ ከፍ ብሎ እንዲሄድ ይታሰባል። ይሄ ሚናራ ኢንሻአላህ ከዚህ በኋላ ደግሞ የሚጠይቀን የጣራውን ስራ ጨምሮ

ይሄን ዱዓ እያደረግን ግን ህዝቡን ከዚህ በላይ ማስቸከም በጣም ከብዶናል። ስለዚህ ለማናችንም ይሄ ጥሪ ለማናችንም ሙስሊም ኢትዮጵያ ውስጥ ያላችሁት ከኢትዮጵያ ውጭ ያላችሁ ወንድ ሴት፣ ትንሽ ትልቅ፣ ባለ ሀብት የሆነም የሌለው ያለው ሁላችሁንም ይሄን ታላቅ መስጅድ ላይ በአንድ ሺህ አርባ አምስት ካሬ ላይ የሚያርፈው ጂ ፕላስ ቱ ቤዝመንት ያለው ታላቅ መስጂዳችን ላይ አሻራችሁን እንድታደርጉልን በአላህ ስም እንጠይቃለን። ጅሁድ ሙባረካ ነች። ይሄ በጣም እኔ እዚህ ቦታ ይደርሳል ብዬ አልጠበቁም። ይሄንን ከዚህ በፊት መጥቻ ይቸዋለሁ ባዶ ነበር ክፍትፍት ነበረ፣ ታስታውሳለህ። ስለዚህ እንቅስቃሴ አለ ማለት ነው። ብዙ ጊዜ ደግሞ መጀመሪያ ላይ ምስረታ ነው እንጂ የሚከብደው መጨረስ ላይ በጣም ሰው ይሯሯጣል ታውቃላችሁ።

ምንም ነገር በእጃችሁ ሳይኖር እንጨርሰዋለን ብሎ የጀመረ ሞራል እዚህ ከደረሰ በኋላ እርግጠኛ ነኝ ሊደክም አይገባውም። ትልቅ እርምጃ ወስዳችኋል። እንደተባለው የኢትዮጵያ ሙስሊሞች ቢያንስ ቢያንስ ይሄ ውዝፋቸውን ለማቃለል ቀን ብቻ መስራት አይደለም፣ ሌሊት መስራት አለባቸው። ለሀብታሞች ብቻ መጠበቅ አይደለም፣ ሁሉም ተሳትፎ ማድረግ አለበት። ምናልባት እኮ አላህ አንዱ የደበቀው አህለል ኸይር ይኖራል እኮ ይህንን ቦታ አይነት መቼ አግኝቼ ነው የመጨረስኩኝ ብሎ የሚጨነቅ ራሱን እያሳሰበ ያለ ገንዘቡን ቋጥሮ እየጠበቀ ያለ ሊኖር ይችላል። እና አላህ ሱብሃነሁ ወተዓላ በዛሬው ዕለት ይህንን እድል አላህ ይክፈትልን። እኛ በሚፈለገው መልኩ እናንተ ጋር ከጎናችሁ ነን። ጀዛኩም ላሁ ኸይረን። ሁላችንም እንደ ማህበረሰብ እንደ ሙስሊም ወንድማማች የትኛውም አለም ላይ ሆነን የትኛውም ቦታ ላይ ሆነን እንግዲህ ለአላህ ቤት የራሳችንን አሻራ የራሳችንን ጠጠር